መዝሙር ምዕራፍ አርባ አንድ ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይም ያስመሰግነዋል፣ በጠላቶቹም እጅ አያሳልፈውም። እግዚአብሔር በደዌው አልጋ ሳለ ይረዳዋል፣ መኝታውን ሁሉ በበሽታው ጊዜ ያነጥፍለታል። እኔስ አቤቱ ማረኝ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 ተኝቶአል ከእንግዲህ ወዲህ አይነሣም፣ ይላሉ ደግሞ የሰላሜ ሰው፣ የታመንሁበት እንጀራዬን የበላ በእኔ ላይ ተረከዙን አነሣ። አንተ ግን አቤቱ ማረኝ፣ እመልስላቸውም ዘንድ አስነሣኝ። ጠላቴ እልል አይልብኝምና ስለዚህ እንደ ወደድኸኝ አወቁ። እኔን ግን ስለ ቅንነቴ ተቀበልኸኝ፣ በፊትም ለዘላለም አጸናኸኝ። ከዘላለም እስከ ዘላለምም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 የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። መዝሙር ምዕራፍ አርባ አራት አቤቱ በጆሮአችን ሰማን፣ አባቶቻችንም በዘመናቸው በቀድሞ ዘመን የሠራኸውን ሥራ ነገሩ። እጅህ አሕዛብን አጠፋች፣ እነሱንም ተከልህ። አሕዛብን ሳቀየሃቸው አሳደድሃቸው። በሰይፋቸው ምድርን አልወረሱም፣ ክንዳቸውም አላዳናቸውም፣ እኚህና ክንድህ የፊትህም ብርሃን ነው እንጂ ወዳቸዋልና። አምላኬና ንጉሴ አንተ ነህ፣ ለያይቆብ መድኃኒትን እዘዝ። በአንተ ጠላቶቻችንን እንወጋቸዋለን፣ በስምህም በላያችን የቆሙትን እናዋርዳቸዋለን። በቀስቴ የምታመን አይደለሁምና ሰይፌም አያድነኝምና፣ አንተ ግን ከጠላቶቻችን አዳንህን የሚጠሉንን ማሳፈርሃቸው። ሁል ሁልጊዜ በእግዚአብሔር እንከብራለን ስምህንም ለዘላለም እናመሰግናለን። አሁን ግን ጠላህን አሳፈርህንም፣ ከሠራዊታችንም ጋር አትወጣም። ከጠላቶቻችንም ፊት ወደ ኋላችን መለስህን፣ የሚጠሉንም ተነጣጠቁን። እንደ በጎች ሊበሉን ሰጠህን፣ ወደ አሕዛብም በተንህን። ሕዝብህንም ያለ ዋጋ ሰጠህ፣ በመለወጣቸውም ትርፍ የለም። ለጎረቤቶቻችን ስድብ፣ በዙሪያችንም ላሉ መሳቂያና መዘበቻ አደረግኸን። በአሕዛብ ዘንድ ምሳሌ በሕዝብም ዘንድ የራስ መንቀሳቀሻ አደረግከን። ጉስቁልናዬ ሁልጊዜ በፊቴ ነው፣ የፊቴም እፍረት ሸፈነኝ፣ ከሚሳደብና ከሚላገድ ቃል የተነሣ ከጠላትና ከቂመኛ ፊት የተነሣ ነው። ይህ ሁሉ በእኛ ላይ ደረሰ፣ አልረሳንህም፣ ኪዳንህንም አልወነጀልንም። ልባችን ወደ ኋላው አልተመለሰም፣ ፍለጋችንም ከመንገድህ ፈቀቅ አላለም። በክፉ ስፍራ አዋርደህናልና በሞት ጥላም ሰውረህናልና። የአምላካችንን ስም ረስተንስ ቢሆን እጃችንንም ወደ ሌላ አምላክ አንስተንስ ቢሆን እግዚአብሔር ይህንን አይመረምርም ነበርን? እርሱ ልብ የሰወረውን ያውቃልና። ስለ አንተ ሁል ጊዜ ተገድለናል፣ እንደሚታረዱን በጎች ሆነናል። አቤቱ ንቃ፣ ለምንስ ትተኛለህ? ተነስ፣ ለዘውትርም አትጣለን ለምንስ ፊትን ትሰውራለህ? መከራችንንና ችግራችንንስ ለምን ትረሳለህ? ነፍሳችን በመሬት ላይ ተጎሳቁላለችና ሆዳችንም ወደ ምድር ተጣብጣለችና። አቤቱ ተነስና እርዳን፣ ስለ ስምህም ተቤዠን። መዝሙረ ዳዊት ምዕራፍ አርባ አምስት ልቤ መልካም ነገርን አፈለቀ። እኔ ሥራዬን ለንጉሥ እነግራለሁ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 የንጉሶች ሴቶች ልጆች ለክብርህ ናቸው። በወርቅ ልብስ ተጐናጽፋና ተሸፋፍና ንግሥቲቱ በቀኝህ ትቆማለች። ልጄ ሆይ ስሚ ኢ ጆሮሽንም ማዘን ቢ ወገንሽን የአባትሽንም ቤት እርሺ። ንጉሥ ውበትሽን ወዶአልና እርሱ ጌታሽ ነውና። የጢሮስ ሴቶች ልጆች እጅ መንሻን ይዘው ይሰግዱለታል። የምድር ባለ ጠጎች አሕዛብ በፊትሽ ይማለላሉ።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 ተራሮችም ከኃይሉ የተነሣ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከልዋ ነው አትናወጥም። እግዚአብሔርም ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግሥታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሠራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድር ያደረገውንም ተአምራት እንድታዩ ኑ፣ እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርንም ይቈርጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆኑ እወቁ። በአሕዛብ ዘንድ ከፍ ከፍ ላለሁ፣ በምድርም ላይ ከፍ ከፍ ላለሁ። የሠራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። መዝሙር አርባ ሰባት አሕዛብ ሁላችሁ እጆቻችሁን አጨብጭቡ በደስታ ቃልም ለእግዚአብሔር እልል በሉ እግዚአብሔር ልዑል ግሩምም ነውና በምድር ሁሉ ላይም ታላቅ ንጉሥ ነውና አሕዛብን ከእኛ በታች ወገኖችንም ከእግራችን በታች አስገዛልን ለርስቱ እኛን መረጠን የወደደውን የያዕቆብን ውበት አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ ዘምሩ ለአምላካችን ዘምሩ ዘምሩ ለንጉሣችን ዘምሩ እግዚአብሔር ለምድር ሁሉ ንጉሥ ነውና፣ በማስተዋል ዘምሩ። እግዚአብሔር በአሕዛብ ላይ ነገሠ። እግዚአብሔር በቅዱስናው ዙፋን ይቀመጣል። የምድር ኃይለኞች ለእግዚአብሔር ናቸውና የአሕዛብ አለቆች ወደ አብርሃም አምላክ ተሰበሰቡ፣ እርሱንም ከፍ ከፍ አደረጉት። መዝሙር አርባ ስምንት እግዚአብሔር ትልቅ ነው። በአምላካችን ከተማ በተቀደሰው ተራራ ምስጋናው ብዙ ነው። በሰሜን ወገን በመልካም ስፍራ የቆመ የምድር ሁሉ ደስታ የጽዮን ተራራ ነው። እርሱም የትልቁ ንጉሥ ከተማ ነው። እግዚአብሔር በአዳራሾቿ መጠጊያ ሆኖ ይታወቃል። እነሆ ነገሥታት ተከማጅተው በአንድነት መጥተዋል። እነርሱ ሳይተው ተደነቁ፣ ደነገጡ፣ ታወኩ። መንቀጥቀጥ እንደ ወላድ ምጥ በዚያ ያዛቸው። በኀይለኛ ነፋስ የተርሴስን መርከቦች ትሰብራለህ። እንደ ሰማን በሰራዊት ጌታ ከተማ በአምላካችን ከተማ እግዚአብሔር ለዘላለም ያጸናታል። አምላክ ሆይ በሕዝብ መካከል ምሕረትህን ተቀበልን። አምላክ ሆይ እንደ ስምህ እንዲሁም እስከ ምድር ዳርቻ ድረስ ምስጋናህ ነው፣ ቀኝህ ጽድቅን የተሞላች ናት። አቤቱ ስለ ፍርድህ የጽዮን ተራራ ደስ ይበለው፣ የአይሁድም ሴት ልጆች ሐሴት ያድርጉ። ጽዮንን ክበቧት በዙሪያዋም ተመላለሱ ግንቦቿንም ቈጠሩ፣ በብርታቷ ልባችሁን አኑሩ፣ አዳራሿን አስቡ። ለሚመጣው ትውልድ ትነግሩ ዘንድ ለዓለምና ለዘላለም ይህ አምላካችን ነው፣ እርሱም ለዘላለም ይመራናል። መዝሙር አርባ ዘጠኝ አሕዛብ ሁላችሁ ይህን ስሙ፣ በዓለም የምትኖሩም ሁላችሁ አድምጡ፣ ዝቅተኞችና ከፍተኞች ባለጠጎችና ድኾች ድሆች በአንድነት፣ አፌ ጥበብን ይናገራል፣ የልቤም አሳብ ማስተዋልን ጆሮዬን ወደ ምሳሌ ያዘነብላለሁ፣ በበገናም ምስጢሬን እገልጣለሁ። ኃጢአት ተረከዜን በከበበኝ ጊዜ በክፉ ቀን ለምን እፈራለሁ? በኃይላቸው የሚታመኑ በባለጠግነታቸውም ብዛት የሚመኩ ወንድም ወንድሙን አያድንም፣ ሰውም አያድንም ቤዛውን ለእግዚአብሔር አይሰጥም። ለዘላለም እንዲኖር ጥፋትንም እንዳያይ፣ የነፍሳቸው ለውጥ ከብሮአልና ለዘላለምም ቀርቶአልና ብልሃተኞች እንዲሞቱ፣ ሰነፎችና ደንቆሮች በአንድነት እንዲጠፉ፣ ገንዘባቸውንም ለሌሎች እንዲተዉ አይቶአል። በልባቸውም ቤታቸው ለዘላለም የሚኖር ማጠሪያቸውም ለልጅ ልጅ የሚሆን ይመስላቸዋል። በየአገራቸውም ስማቸው ይጠራል። ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰለ። ይህች መንገዳቸው መሰናክላቸው ናት። ከእነርሱም በኋላ የሚመጡ በአፋቸው እሺ ይላሉ። እንደ በጎች ወደ ሲኦል የሚሄዱ ናቸው፣ እረኛቸውም ሞት ነው። ቅኖችም በማለዳ ይገዟቸዋል። ውበታቸውም ከመኖሪያቸው ተለይታ በሲኦል ታረጃለች። ነገር ግን እግዚአብሔር ይቀበለኛልና ነፍሴን ከሲኦል እጅ ይቤዣታል። የሰው ባለጠግነት የቤቱም ክብር በበዛ ጊዜ አትፍራ፤ በሞተ ጊዜ ከእርሱ ጋር ምንም አይወስድምና፣ ክብሩም ከእርሱ በኋላ አይወርድምና፣ በሕይወቱ ሳለ ነፍሱን ባርኳልና፣ ለሰውነቱ መልካም ብታደርግለት ያመሰግንሃል። ሆኖም ወደ አባቶቹ ትውልድ ይወርዳል፤ ለዘላለም ብርሃንን አያይም። አእምሮ የሌለው ክቡር ሰው እንደሚጠፉ እንስሶች መሰለ። መዝሙር ምዕራፍ አምሳ የአማልክት አምላክ እግዚአብሔር ተናገረ። ከፀሐይም መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ በላይ ያለውን ሰማይን ምድርንም በሕዝቡ ለመፍረድ ይጠራል። ከእርሱ ጋር ለመሥዋዕት ኪዳን የቆሙትን ቅዱሳኑን ሰብስቡለት። ሰማያት ጽድቁን ይናገራሉ፣ እግዚአብሔር ፈራጅ ነውና። ሕዝቤ ስማኝ ልንገርህ፣ እስራኤልም ስማኝ ልመስክርብህ። አምላክስ እኔ አምላክህ ነኝ። ስለ ቁርባንህ የምዘልፍህ አይደለሁም። የሚቃጠል መሥዋዕትህ ሁል ጊዜ በፊቴ ነው። ከቤት ፍሪዳን ከመንጋህም አውራ ፍየልን አልወስድም። የምድረ በዳ አራዊት ሁሉ በሺህ ተራራዎች ያሉ እንስሶችም የእኔ ናቸውና የሰማይን አዕዋፍ ሁሉ አውቃለሁ። የምድረ በዳ አራዊትም በእኔ ዘንድ ናቸው። ብራብም ላንተ አልነግርህም፣ ዓለምና ሞላዋ የእኔ ነውና። የፍሪዳውን ሥጋ እበላለሁን የፍየሉንስ ደም እጠጣለሁን? ለእግዚአብሔር የምስጋናን መሥዋዕት ሰዋ፣ ለልዑልም ስዕለትህን ስጥ። በመከራ ቀን ጥራኝ አድንህም አለሁ አንተም ታከብረኛለህ። ኀጢአተኛውን ግን እግዚአብሔር አለው፣ ለምን አንተ ሕጌን ትናገራለህ? ኪዳኔንም በአፍህ ለምን ትወስዳለህ? አንተስ ተግሣጼን ጠላ፣ ቃሎቼንም ወደኋላ ጣልህ። ሌባውን ባየህ ጊዜ ከእርሱ ጋር ትሮጥ ነበር። ዕድል ፈንታህንም ካመንዝሮች ጋር አደረግህ። አፍህ ክፋትን አበዛ፣ አንደበትህም ሽንገላን ተበተበ። ተቀምጠህ ወንድምህን አማኸው፣ ለእናትህም ልጅ እንቅፋት አኖርህ። ይህን አድርገህ ዝም አልሁ፤ እኔ እንደ አንተ እሆን ዘንድ ጠረጠርህ። እዘልፍሃለሁ በፊትህም እቆማለሁ። እግዚአብሔርን የምትረሱ እናንተ ይህን አስተውሉ፣ አለዚያ ግን ይነጥቃል የሚያድንም የለም ምስጋናን የሚሠዋ ያከብረኛል የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚያ አለ